ከእናንተ የተደበቀ ምንም አይነት ትግል የለም። ሽፋናችንም፣ ጉርሳችንም፣ ደጀናችንም የሎጂስቲክ ምንጫችንም እናንተ ናት፣ ህዝብ። ይህን ህዝብ ደግሞ እኛ ጫማ ሆነም እኛ ልብስ ሆነም መያዝ መቻል አለብን። ከእናንተ መሀል ምንጣፉን ልጆቹን ጥሮ መጥጦ ትናንትና ላይ መስዋት ይከፈላል። እንዳባዛዥ ማለት ነው። እንደው ሳላደን ቃልቻ ያለው ይቅርታ እንጂ ባለፈው መልሰ ስለ ነበር የአባዛዥ ማህበረሰብ የአባዛዥ ማህበረሰብ ለዚህ ትግል ትልቅ መስዋት አድርጓል። እንደ ቀበሌ ማለት ነው። እንደ ቀበሌ ጀግና ህዝብ ናችሁ። አታሪ ህዝብ ናችሁ። ትናንትና ጥላት እዚጋ መጥቶ የነበረ እኔም እናንተ ማብረን እያየ ነው ስለነበረ ይሄን ጥላት ስንቶች ወንድሞቻችንን ስንቶች ጀግኖቹን ዛሬ ልጆቻቸውን በት ነው ለስ- ለዚህ ትግል የተሰዉት ወንድሞቻችን መስዋዕት ከብለው እናንተናኛ እዚህ ቦታ ላይ ስንት ነገር አድርገናል። ለዚህ ደግሞ ወንድሞቻችን እናንተናኛ የትናንትና የተሰዉትን ነገ ከነገ ወዲያ ታሪክ እንዳይወቅሰን ልጆቻቸውን ቤተሰቦቻቸውን ማገዝ ያስፈልገናል። ለዚህ ደግሞ ያበዛሽ ማህበረሰብ ካለ አቋጥ እያደረገ እኛ ስንደራጅ፣ እኛ እናንተና እኛ ወይም ደግሞ እናንተ ፊት ስንመጣ ሌላ ነገር ለመስራት አይደለም። እንወዳችኋለን፣ እናከብራችኋለን ከእናንተ ሴት ወጣ ሌላ መስኮት ሴት እንድንሰራ አንፈልገው። ልጆች ነን፣ ልናጠፋ እንችላለን፣ ችግር ሊኖር ይችላል እናንተናኛ ሲበትት ከዛ ውጭ ግን ከዛ ውጭ ግን ማንኛውንም ማህበረሰብ ማንኛውንም ማህበረሰብ ፋኖ ነኝ እያለ ወይም ደግሞ በፋኖ ስም ተደራይቶ እየመጣ ማንኛውንም ማህበረሰብ እንዲነካን ፈልጉ። ይህ ትግል እናንተን ነው የሚመስለው። ይህን ትግል ህዝቡን ነው የሚመስለው። ከህዝቡ የተደበቀ ትግል ማንም አይነት ትግል አናከነውም። ህዝባችን ደጀናችን ነው እንደነገርኳቸው